ሲጠበቅ የነበረው የ85 ሚሊዮን ዶላር ግምት ያለው የዲጂታል ታክስ ማህተም ፕሮጀክት ወደ ስራ ሊገባ መሆኑ ተሰምቷል። የኢትዮጵያ ኢንቨስትመንት ሆልዲንግስ በቶፓን ኢትዮጵያ በኩል የሚያስፈጽመው 85 ሚሊዮን የአሜሪካን ዶላር የሚገመት የዲጂታል ና ፊስካል ታክስ ማህተም ፕሮጀክት በዚሁ በጀት ዓመት ወደ ስራ እንደሚገባ አሳውቋል። ይህ ግዙፍ ፕሮጀክት የፌዴራል መንግስት የታክስ አሰባሰብን ለማዘመን፣ ህገወጥ ንግድ ለመግታትና የሀገር ውስጥ ገቢን በከፍተኛ ደረጃ ለማሳደግ ካቀዳቸው ዋና ዋና ስትራቴጂካዊ እቅዶች አንዱ ነው። በዚህ ፕሮጀክት በሀገር ውስጥ በሚመረቱና ከውጭ በሚገቡ የኤክሳይዝ ምርቶች ላይ ልዩ መለያ ያላቸውን የኤክሳይዝ ማተሞችን የመጠቀም ግዴታን ይፈጥራል። የተቋሙ ምክትል ዋና ስራ አስፈጻሚ መለከት ሳሉ ይህ የታክስ ማተም ፕሮጀክት ኢአይኤች በዘንድሮ በጀት ዓመት ተግባራዊ ካደረጋቸው አምስት አዳዲስ ከፍተኛ ፕሮጀክቶች መካከል ዋነኛ መሆኑን ጠቅሰው ተቋሙ ትኩረቱን ወደ ከፍተኛ ተመላሽ ወደሚያስገኙ የጋራ ስራዎች ና ስትራቴጂካዊ ኢንቨስትመንት ማዞሩን ገልጸዋል። የገቢዎች ሚኒስትር ወይዘሮ አይን አለም ንጉሴ በበኩላቸው ደግሞ የአዲስ ስርዓት የንግድ ተገዥነትን እንደሚያረጋግጥ ና የመንግስት የገቢ ማ ማዕቀፍ ለማጠናከር ቅድመ ዝግጅት መሆኑን ከዚህ ቀደም መግለጻቸው ይታወቃል። በዚህ ፕሮጀክት ላይ የጃፓኑ ቶፓን ግራቪቲ 51 በመቶ ድርሻ የሚ ሲሆን ኢአይች ደግሞ በብርሃንና ሰላም ማተሚያ ድርጅት እንዲሁም በትምህርት መሳሪያዎች ማምረቻና ማከፋፊያ ድርጅት በኩል ኢንቨስት በማድረግ ፕሮጀክቱን ከገቢዎች ሚኒስቴር ጋር በትብብር እንደሚፈጸም ተገልጿል።